እንኳን ደህና መጣችሁ፣ አህለን ወሳህለን። የዛሬውንም ትምህርት በጥያቄዎቻችሁ ነው የምጀምረው። ይህ ነገር ቀዳዳ አለው ያፈሳል። በተነችው ወይም ተበተነ። ለቀምኩት ወይም እለቅመዋለሁ። ብልጥ ወይም ሞኝ። ገጠር ነው የሚኖሩት ከተማ አይደለም። ባለቤቴ እዚህ መምጣት ይፈልጋል። እባካችሁ የሚፈልግ ሰው ካለ

አለበት ፈትሐ ቀዳዳ ክፍተት ቢሰርብ ማለት ያፈሳል ማለት ነው። ቢገጥር ማለት ደግሞ ያንጠባጥባል ማለት ነው። በተነችው፣ ተበተነ፣ ለቀምኩ፣ ትለቅመዋለሁ ለሚሉት ቃላቶች ተስማሚ የሆነ ትርጉም ላገኘላቸው አልቻልኩም። በስዑዲያ ፈለግኩኝ፣ በኢማራት ፈለግኩኝ፣ ግን ትክክለኛውን ለማግኘት አልቻልኩኝም። የመኔዎች የሚሄዱትን አውቃለሁኝ። ይጠቅማችሁ ይሆን አይጠቅማችሁ አላውቅም፣ ግልንገራችሁ። ለማንኛውም በተነችው ለማለት የመኔዎች ጣፈረቶ ይላሉ። ጣፈረቶ ተበተነ እጣፈር እጣፈር። ለቀምኩት ለገጦ ለገጦ። እለቅመዋለሁ በለገጦ በለገጦ በየመኔዎች አረብኛ ይሄንን የተረጎምኩላችሁ በሌሎቹ አረብኛ ስላላወኩት ነው፣ እና የየመኔዎቹን አረብኛ የበለጠ ስለማውቀው ነው። ከጠቀማችሁ ንገሩኝ፣ ካልጠቀማችሁ ደግሞ በሚቀጥለው እንደዚሁ ስፈልግ የማገኛቸው ቃላቶች አሉና ምናልባት እነዚህንም የማገኛቸው ይሆናል። ብልጥ ዘኪ ይባላል። ዘኪ ሴት ስትሆን ዘኪያ፣ ዘኪያ አንድ ሰው ብልጥ ነው ለማለት ሻጥር ማለትም እንችላለን። ሻጥር ለወንድ ነው፣ ሴት ስትሆን ሻጥራ እንላለን። ሞኝ ለማለት የምንጠቀማቸው ብዙ አይነት ቃላቶች አሉ። ገሺም ማለት ይቻላል ወይም አህበል ማለት ይቻላል ወይም አቢጥ ማለትም ይቻላል ወይንም ደግሞ ገቢ ማለትም እንችላለን። ገሺም አህበል አቤጥ ረቢ። ግን አንድ ላሳስባቸው የምፈልገው ነገር በአማርኛ ሞኝ ስንል እንደ ስድብ አይወስድም፣ ምክንያቱም አንድ ሰው ገር ነው ለማለት እንኳን እሱኮ ሞኛ ሞኝ ወይም ሞኝ ነው እንላለን አይደለም። በአረብኛ ግን እነዚህ ቃላቶች ለስድብ ነው የምንጠቀምባቸው። ስለዚህ አንድ ሰው ሞኛ ሞኝ ነው፣ ገራገር ነው፣ ገር ነው ለማለት ከነዚህ ቃላቶች ማንኛቸውንም መጠቀም አንችልም። በጣም እንጠንቀቅ። ነገር ግን አንድ ሰው ሞኝ ነው፣ ሞኛ ሞኝ፣ ገራገር ነው ብለን የሰውን ባህሪ ለመግለጽ ከፈለገ የምንገልጽባቸው ሌሎች ቃላቶች አሉ። ለምሳሌ አንድ ሰው ገር ነው ገራገር ነው ወይም ሞኝ ነው ሞኛ ሞኝ ነው ብለን ለማለት ስንፈልግ አላንያቶ እንላለን። አላንያቶ ይህ ለወንድ ነው። ሴት ስትሆን ደግሞ

ኢንሳና ጠይባ። ጠይብ ለወንድ ጠይባ ለሴት። ኢንሳን ለወንድ ኢንሳና ለሴት። ገጠር ነው የሚኖሩት ከተማ ውስጥ አይደለም ለማለት ቢሹ ፊ ገርያ ሙሽ ፊ መዲና እንላለን። ቢሹ ፊ ገሪያ ሙሽ ፊ መዲና። ቢሹ ይኖራሉ ወይም የሚኖሩት ማለት ነው። ፊ ውስጥ ገሪያ ገጠር። ፊ ገሪያ ገጠር ውስጥ። ሙ አይደለም። ፊ መዲና ከተማ ውስጥ። መዲና ከተማ ማለት ነው። ለየት ባለ ሁኔታ ሁማ አይሺን ፊ ገሪያ ማለትም እንችላለን። ሁማ አይሺን ፊ ገሪያ እነሱ ገጠር ውስጥ ነው የሚኖሩት ማለት ነው። ሁማ እነሱ ዓይሼ ይኖራሉ ወይም የሚኖሩት። ባለቤቴ እዚህ መምጣት ይፈልጋል ማለት ዘውጂ ይብጋ ይጂሂና ወይንም ዘውጂ ይሪድ ይጂ ሂና እንላለን። ዘውጂ ማለት ባለቤቴ ማለት ነው። ይብጋ ወይም ይሪድ፣ ይፈልጋል። ይጂ ይመጣል፣ ሊመጣ ሂና፣ እዚህ

ይፈልጋል መወዘፍ መወዘፍ ሰራተኛ ማለት ነው። ደውሩሊ ፈልጉልኝ። ለው ሰማሕቱ ለው ሰማሕቱ እባካችሁ። ቀጣዩ ጥያቄ ተቀዷል፣ አይሟሟም አይበስልም ማለት ምንድን ነው ይላል። ተቀዷል ለማለት ሙመዘግ ሙመዘግ ወይም

አላሕ እስተዋ ስንል ስጋው በሰለ ማለታችን ነው። አላሕ ወይም ላሕም ስጋ ነው። አላሕ ምናጅሕ ወይም አላሕ ምስተዊ ማለት ስጋው በስሏል ማለት ነው። እኔ ስመጣ አፀደዋለሁ። እኔ ስሄድ ለምን እነሱ አያጸዱትም ማለት ምን እንደሆነ ነገር የሚል ጥያቄ ነው ይሄ

ማ ይنظف በደል ማ ይስተن لحድ ن ይሄ ንግዲ ነسጣ ድረስ ከሚጠብቁ ለምን እነሱ አያጸዱም ለማለት ነው ሌሽ ለምን ሁማ እነሱ ማ አያጸዱም? በደል ማ በደል ይተ ከሚጠብቁ ይልቅ ወይም ከሚቆዩ ላሐድ ማጂ ሐድ ማጂ እስከ መመጣ ድረስ ትንሽ ለየት ባለ ሁኔታ ሌሽ ሆማ ማይነظፉ በደል ማይስተኑኒ ማለትም እንችላለን። ሌሽ ሆማ ማይ ነظፉ በደል ማይ ስተንውኒ ለምን ነሱ አፀዱም እኔን ከመጠበቅ ማለት ነው። ይህ ረዥም ጥያቄ ነው። እያንዳንዱን ቃላት በዝርዝር ለማስረዳት እሞክራለሁ። አንጀድ ሙ ማዑል አንጀድ ሙ ማዑል ማለት ሬሄ የማይሆን ወይም የማይመስል ነገር ነው። ወይም ይህ የማይታመን ነገር ነው እንደ ማለት ነው። ሸክስያ ማለት የግል ማለት ነው። ለምሳሌ ሀዚ መስአላ ሸክስያ ስንል ይህ የግል ጉዳይ ነው ማለታችን ነው። ሀዚ ይህ መስአለ ጉዳይ። ፊክራ ማለት ሀሳብ ማለት ነው። ፊክራ ሙፋጃአ ማለት አንድ አስገራሚ ነገር ወይም ሰርፕራይስ። አዎ ለምሳሌ አንድ ሰው ሰርፕራይስ ሲያደርጉለት ሙፋጃአ አደረግንለት ይባላል። ሹሳር ማለት ምን ደረሰ፣ ምን ሆነ፣ ምን ተፈጠረ ማለት ነው።

ሰራሓ ግልጽ ማለት ነው። ቀረርት ቀረርት ወስኛለው ወሰንኩ። ሙአሰሳ ወይም ሙአሰሰቱን ማለት ካምፓኒ ማለት ነው። ሙአሰሳ ካምፓኒ፣ ድርጅት ማለት ነው። ግዳም መዋግፍ ማለት ፓርኪንግ፣ ፊትለፊት ግዳም ማለት ፊትለፊት ማለት ነው። መዋግፍ ማለት የመኪና ማቆሚያ ፓርኪንግ ቦታዎች ማለት ነው።

የተሻለ ማለት ነው። ሙምታዝ ማለት እጅግ በጣም ጥሩ ማለት ነው። አይደን ማለት እንዲሁም በተጨማሪም ማለት ነው። ሙተመይዝ ማለት ልቆ የተገኘ ማለት ነው። የላቀ። በሲጥ በሲጥ ቀላል ማለት ነው። እሊሳር ማለት የደረሰው ነገር እንደ ማለት ነው። ሙሐከማ ሙሐከማ

በእያንዳንዱ የእድሜ ክፍል ውስጥ ማለት ነው። ሸሪካ ማለት ካምፓኒ ማለት ነው። ተእሲስ ማለት ማቋቋም መጀመር ማለት ነው። ከጠዋቱ አራት ሰዓት ትንሽ አለፍ እንዳለ ነበር እንጦጦ ፓርክ የደረስኩት። ማያ ከተባለ ቦታ ላይ ቆሜ የአዲስ አበባ ከተማን ወደ ታች ቁልቁል አየኋት። ድቅድቅ ያለች ከተማ ሰንባዎች በንጹሁ አየር ተሞሉ። የአካባቢው ውበት አይን አዋጅ ሆኖብኝ የትኛውን ፎቶ አንስቼ የትኛውን እንደምተው ስለቸገረኝ ያንንም ያንንም ሳነሳ ቆየው። ማያን ትቼ ወደታች ወረድ እንዳልኩ አንድ አይስክሪም መሸጫ አገኘው። አንድ ሚጢጢ ልጅ ፊት ለፊት የቆመ ዝም ብሎ አንጋጦ ወደ ላይ ያይኛል። እኔም ዝም ብዬ ቆሜ ወደ ታች አቆልቁዬ አየው ጀምር ለሰከንዶች ያህል ከተያየን በኋላ እሱ ግዢ ልኝ በላይ እኔ ልግዛልህ ልበለው ሳይታወቀኝ አይስክሪም እንድገዛለት ተስማማን። ለመግዛት ተራዬን እየጠበቅኩ ያለው ጓደኛው መጥቶ አብሮት ተቀመጠ። ከልጅ ልጅ ቢለዩ እንዳይሆንብኝ ብዬ ለሁለቱም ገዛ። ሁላቸው ተጠጋግተው የመንገዱ ጠርዝ ላይ ተቀምጠው አይስክሪማቸው መብላት ሲጀምሩ እንዴት ነው ይጣፍጣል? አልኳቸው። ማውራት አልፈለጉም መሰለኝ በዝምታ ፈገግታ ራሳቸውን አነቃነቁ። ደስ ስላላቸው ደስ አለኝ። ቆዩ አትሄዱ ሺ ብዬ ወደ ኬክ ቤት ሄድኩንና ደግሞ ሁለት ኬክ በተጨማሪ ገዛሁላቸው። አንደኛው ቀና ብሎ ሰላም ሺ ብዛ ሲለኝ በድንጋጤ ክውን ያልኩት፣ እንዴት በዚህ በጨቅላ እድሜው እንዲህ ማሰብ ቻለ? ያንተም ሰላም ይብዛ አባት አልኩት። አብሬያቸው ተቀምጬ ላወራቸው ከጅሎይ ነበር ግን ምናልባት ብቻቸውን መሆን ይፈልጋሉ ብዬ ተሰናበትኳቸውና መንገዴን ቀጠልኩ። በኋላ ላይ ሳስበው ሊያስደስቱኝ የመጡ መላእክቶች መሆናቸው ገባኝ። በህይወቴ ቁጥር ስፍር የሌላቸው ብዙ የሰው መላእክቶች አጋጥመውኛል። እነዚህ ትንንሽ መላእክቶች በፈገግታቸውና በበጎ ፈቃዳቸው በገንዘብ ሊገዛ የማይችል ስጦታን የሰጡኝ። ቁልቁለቱን አስፋልት ይዤ በደስታ ወረድኩ። መስጠት ከሁሉም ስሜቶች የበለጠ የሚያስደስት ስሜት ነው። ስንሰጥ እኮ ውለታ የዋልን ይመስለናል እንጂ እኛ ነን ውለታ የተዋልልን። ይህን አድርጌ እንዲህ ሰጥቼ ሳያመሰግነኝ ሳይመርቀኝ እንላለን እንጂ እኛ ነን ማመስገንና መመረቅ የሚገባን። ታዲያ ምን አለ ካለን ላይ ወይ ዛቅ ወይ ቆንጠር አድርገን ብንሰጥ። የለንም ብለን ምክንያት ማድረግ አንችልም። የሚሰጥ ሞልቷል ልብስ አለ፣ ገንዘብ አለ፣ ምግብ አለ። ያን ሁሉ መስጠት እንችላለን። ነገር ግን ከዛ ሁሉ የበለጠ የማያልቅ ፍቅርም አለ፣ ፈገግታ አለ፣ ሰላምታም አለ። እነዚህ የፈጣሪ ጸጋዎች ቢሰጡ ቢሰጡ አያልቁም። ከነዚህ ጸጋዎች ዛቅ አድርገን መስጠት እንችላለን። በይበልጥ በይበልጥ ደግሞ ጸሎት ማድረግ እንችላለን። ከልብ የመነጨ ጸሎት ከድምፅ በፈጠነ ሁኔታ ሳይዘገይ ከፈጣሪ ጋር ይደርሳል። ከመኪና ነፃ የሆነው የሚያምረው አስፋልት ተመቸኝ። አንዳንዴ ቁም እያልኩ አላፊ አግዳሚውን እየተመለከትኩ ቁልቁለቱን ተያያዝኩት። ወጣቶች ሲስቁ ሲጫወቱ እያየሁ እኔም ፈገግ አልኩ። ሕፃናቶቹ ሲሮጡ ሲፈነድቁ ተመለከትኩ እና እኔም ፈነደቅኩ። ደስታ እንደ ተላላፊ በሽታ ነው። አንዱን ሲነካ ሁሉንም እየዞረ ይይዛል። ቀዩ ለም አፈር ያበቀላቸው ረዣዥም ዛፎች በግራና ቀኝ ተሰልፈው ሰው ሊቀበሉ የመጡ አጃቢዎች ይመስላሉ። ክረምት ቢሆንም አፈሩ ውሃው ምጥጥ አድርጎት የዘነበም አይመስል። ነፋሱ ለስለስ ብሎ በዝግታ በጆሮ ሹክ እያለ ያልፋል። አንዳንዴ ከተፈጥሮ ጋር መገናኘት ሕይወትን ያድሳል። የአይምሯችንን ጫጫታ ያረጋጋልናል፣ ነፍሳችን ትሰክናለች። ሁሉም ነገር ዋጋ የተመንለት አየርና የፀሐይ ጮራ ብቻ ናቸው። ነፃ ሆኖ የተሰጡት አየርና የፀሐይ ጮራ ደግሞ ሕይወት ናቸው፣ ያለነ መኖር አንችልም። እንዲሁ ፈጣሪያችንን እናመስግን ብንል በስንቱስ፣ ስለ ስንቱስ አመስግን ነው እንችላለን። የፈጠረንን ማመስገን አንርሳ። የተሰጠን ጸጋ ተቆጥሮ አያልቅም። ለዛሬ በዚህ ውሃ አበቃለሁ። በተረፈ ሰላም ሆኖ በያላችሁበት ፈጣሪ ይጠብቃችሁ።